ምክንያት በእኔ ምክንያት። አዎ በአንቺ ምክንያት ነው ፍቅሬን ያጠዋት። ታዲያ ፍቅር ማውጣት በአንተ ነው የተጀመረው። እኔም እኮ ፍቅሬን አጥቻለሁ። ሰሚኝ ያለሽ አንቺ። ስለ ሰላም ጤና ይስጥልኝ። ውድ ተመልካች እንዴናችሁ? ደህና ናችሁ ወይ? ይቅርታ አርጉልኝ፣ መጀመሪያ ሰላም ሰረራችሁ። የሆነ ረዥም ድምፅ ሄዱብኛልና ዛሬ እንግዲህ እንደናችሁ ደናናችሁ? መቼም እንግዲህ ሰብስክራይብ አድርጉ ማለት ልማድ ሆኖ እናንተም ዝም እያላችሁ ነውና ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱን በጣም ደስ ይለኛል ማለት ነው። ውድ ተመልካች ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም የእኔ ምኞት ነውና፣ እንግዲህ ውድ ተመልካች ዛሬ እየላችሁ የመጣሁት ትሁት ድራማ ክፍል አርባም አርባ ስድስት ነውና ይሄንም ቪዲዮ ላይክ ብንደራረግና አብረን ብንጓጓዝ በጣም ደስ ይለኛል ብዬ ን ማምነው ወደ ድራማው እንግዲህ ቆንጆ የሚያስተምርና ቆንጆ ምርጥ ድራማ ነው እና አብረን ብንከታተለው በጣም ደስ ይለኛል ማለት ነው። እኛም ለኛም ለእኛም ልምምር ነው የሚሆነን እንጂ ሌላ ነገር ምንም የሚጎዳን ነገር የለም ማለት እዚህ ጋር እፈልጋለሁ ማለት ነው እና ባንናናቀና እርስ በራሳችን እየመጣን ላይክ ብንደራረግ በጣም ደስ ይለኛል ማለት ነው እና ወደ ገደለው እንግዲህ አብረን ስንሄድ ቱቱ፣ ቲና ሁሉም ሰው በጣም እኔን ጣልቶኛል። ሁሉም ሰው ምንም ማንም ሰው እኔን የሚያከብረኝ ሰው የለም። ምክንያቱም ይሄን አክል ሰውን ምንድን ነው እያረኩት ሰውን ለምንድን ነው ሰው ለእኔስ ክብር ያጣው? ብላ እርስ በራሷ በጣም ጥያቄ ሁሉም ነገር በራሷ ላይ ጥያቄ እየሆነባት ነው ማለት ነው እና ውድ ተመልካች እንግዲህ ጥያቄ የሆነባት የበደለችውን በደል ሁሉም በደል ይቅርታ ብላ አባቷ አባባ ስር ስትወርቅ አባባም እንግዲህ ይቅርታ አላረግልሽም ለምንድን ነው ብሏታል። ማቼም ብትንበረከኪም ባትንበረከኪም ይቅርታ የሚደረግልሽ ልጅ አይደለሽም በማለት እንግዲህ ውድ ተመልካች ሻኝቷታል ማለት ነው እና እሷ ግን ይሄ ነገሯ ይሄ ነገር በጣም አንጀቷን እየበላና በጣም ልቧን እየሰበረ ነውና በስተ መጨረሻ ላይ ምን ማረግ እንዳለባት ራሷን እየጠየቀች ነውና። እንግዲህ ለምንድን ነው ይቅርታ እሳቸው ይቅርታ ያላረጉላት? ምክንያቱም እንግዲህ የማያጣፋ ሰው የለምና፣ አጠፋች፣ እንግዲህ ሁሉንም ነገር አደፋፋች፣ ሁሉንም ነገር አወደመች። እሱ በአሁኑ ጊዜ እንግዲህ በፍጹም እንድትጠገውም አይፈልግም። ምክንያቱም የማይፈልግበት እንግዲህ ትልቅ ሰው ነውና በጣም ቂምም ስለያዘባት ነው ይመስለኛል። እሷ ግን በጣም ጭንቅ ጥብብ እያላት ነው፣ እና ነገሮቹ በአሁኑ ጊዜ ለእሷ ትንሽ ከበድበድ ቢልም ይከብዳል። በእርግጥ በጣም ነው ነገሮቹ፣ እንደዚህ ስታረጋቸው ሁሉንም ነገር አውቃ እንዳላወቀ ሰው በመጀመሪያ ደረጃ ቱቱ ራሷን አልጠበቀችም ከትልቅ ሰው። አሁን እንግዲህ ሁሉም ነገር ስለተበለሻሸባት ጎንበስ ብላ ይቅርታ ማለት ትፈልጋለች። ይቅርታ ብትልም የእሷን ይቅርታ በአሁኑ ሰዓት እየተቀበላ ሰው የለም። ሁሉም እንግዲህ ሁሉም ቤት እኔኑ ነው የሚጠላው፣ ምክንያቱስ ምንድን ነው ብላ እርስ በራሷ ራሷን በጣም በትልቅ ጥያቄ ራሷን በጣም እየጠየቀች ነው ማለት ነው። በአሁኑ ሰዓት በጣም በጣም እየጨነቃት ነው። ለምን እንደሚጨንቃትም እንግዲህ ምን የመሰለ ባል ነው እያጣች ያለችው። ምክንያቱም እንግዲህ እዚህ ጋር ወደሚቀጠለው ቪዲዮ አብረን ስንሄድም አቶ አቶ ማን ነው የሚባለው ይሄ አቶ ቢኒ አቶ ካሌጥ እንግዲህ ትናን በጣም ሊከታተላት ትቱን እያምረዋልና የት ነው የሄርሽው? ምክንያቱም ሽግርሽ ምንድን ነው? እኛን ሳታስፈቅጂ ለምንድን ነው ወደ ውጭስ የምትሄጂው? ያንቺ ሽግር ኬት፣ ወዴት፣ እንዴት ነው ብሎ ሲጠይቃት ነበረ። እኔ ወደ ፈለግኩበት መሄድም እችላለሁ፣ ማንም ሰው የሚከለክለኝ የለም። አንተ ግን የቤታችሁ ሰራተኛ ነኝ እንጂ ምናችሁም አይደለም ግን ምን ፈልገህ ነው ስትለው ነበረ ነበረና አይ እኔ እንግዲህ እንደዛ ከሆነም ውጪ ውጪ የወር የበወር በወር ብትወጪ የወር እረፍትሽን ብትወጪ ነው የምንፈልገው እንጂ እኛ ቤት እስካለሽ ድረስ ዝምብለሽ በተገኘበት ቦታ እንድትገተሪ አልፈልግም። ከማልፈልገው ሰው ጋራ ውጭ ስትቆሚ ነው እያየሁት። ምንድን ነው እየፈለግሽው? ብሎ ካሌጥ ሲጠይቃት፣ በክህ ሁሉንም ነገር እናንተን ማመካከር በጣም ነው እየደበረኝና ምክንያቱም አንተ ምንፈልገህ ነው በሚል ሁኔታ ነው እንግዲህ። ቱቱም እየመለሳችለት ቱቱ እንግዲህ በአሁኑ ሰዓት ቱቱ ተወዳጅ ሆናለች እና ስለ ስብህናና ስለ በጣም አንዳንድ ነገሮች ስትናገር በጣም ቆንጆ ነገር ነው እየምትናገረውና ስለዚህ እንግዲህ ውድ ተመልካች የዛሬ ቪዲዮን ይሄን ይመስላልና እናንተም ላይክና ሰብስክራይብም እያደረጋችሁ ይሄንን ቻናል ብታሳድጉ በጣም ደስ ይለኛል ማለት ነው ይመስለኛል። ወደሚቀጥለው ቪዲዮ ደግሞ አብረን ስንጓዝ፣ እባክህ አባዬ አጥፍቻለሁና ይቅርታ ብታደርግልኝ ምን ይመስልኻል? ብለህ እንግዲህ ትውቱ አባባን ስትማጸኑ አባባ በአሁኑ ወቅት ምንም ነገር ስለቲና ምንም ነገር አልተዋጠለትምና ዓይኗንም ማየት አይፈልግም። እንግዲህ ደግሞ ደኒም ሌላ ፍቅረኛ ለመያዝ አንቺ ነሽ ሁሉንም ነገር እያጨለምሽብኝ። በጣም እድንን የምወዳት ጓደኛዬና የልቤ ልቤን የምነግራት ጓደኛ አጥቻለው፣ ምን ፈልገሽ ነው ብሎ ወደዛ ሲወረወራት ነበረ። ምን ችግር አለ? ከኔ የሚበልጥ ሰው አለ ኮይ? ብላ ስታነጋግረው ነበረ ቱቱና ዳኒ ደግሞ ለምንድነው ነው እየተጣሉት? ዳኒ ሁለመናችሁን እኔ አውቃችኋለሁ። ለምንድን ነው አንቺ ደግሞ ደኒያ ሰው መስለሽ፣ እኔ ደኒያ ሰው አረግ ነው አንቺን የማስበው። አንቺ ደኒያ ሰው ሆነሽ ምክንያትሽ ምንድነው? ነው እንደዚህ የምትሆኙው? እኔ እኮ ከእንግዲህ በኋላ አንቺን አልፈልግም ኤደንንም አጥቻታለሁ ሲል ለምንድን ነው ምክንያትህ? እኔ ምኮ ሁለመናዬን ትቼ ነው አንተ ስር እያለውት እያንተ ትልቁ ችግር ምንድን ነው ብሎ ሲያነጋግራት ነበረ። ነገር ግን ቱቱም አላቅም። ምንም ነገር አይመለከተኝም። ክፉ ብሆንም ክፉነቴ ለራሴ ነው ብላ ትታው ሄዳለች። እንግዲህ ቱቱ ደግሞ በድጋሜ ካልጥን አፈቀርሹ ስትል እኔ ከሌላ ነው ያፈቀርኩት እንጂ ካልጥን አላፈቀርኩም እኔ ያፈቀርኩት የክፍል አገር ልጅ ነው። የአገሬ ልጅ የድሮ ሰው ነው። እሱንም አግብቶ አላሉ ትቻለው ብላ ሀብሉን የሰጣትን ክለካሊጥ ያፈቀርከው ያፈቀርኩት ሰው አግብቷልና እንካ ብላ ስትመልስለት ነበረ። ነገር ግን እሱ ያ ሰው እንግዲህ ያፈቀርሽው ሰው ቢያገባ ሕይወት ይቀጥላልና እንዴት ነው እየምትመልሽልኝ ሀብሉን ሲላት፣ አልፈለግም ብላ ነው ቆጭ አርግታ የሄደችው። ግን ሁሉም ሰው ካሊጥ ነው እያፈቀረችው ብሎ ቱቱ ሲያወራት ነበረ። ካሊጥ ደግሞ ቱቱ ስር በየኮሽናውም ቱቱ ስር መሄድ ጀምሯል። እንግዲህ ውድ ተመልካች በስተመጨረሻ ላይ ካሊጥና ቱቱ ዳኒና ቲናም ተያይዟል። ቲናና ዳኒ በስተመጨረሻም ዳኒና ኤደንም በጣም ተያይዟል። የኤደን ነገርም ለዳኒ አብቅቷል። ቱቱም ቁጭ ብላ ወንበር ላይም አብረው ተጠርተውም ቁጭ ሲሉም ዳኒ ከቴና ጋራ ለማውራት ፍቃደኛ አይደለም። ባለችበት ቦታ ነው ትቷት የሄደው። አይቴና ቴና እንግዲህ አሁን በየቦታው ብቻዋን እያወራች ነው። እኔ ግን ምን ማድረግ አለብኝ ችግሩ። ኬት ወዴት ከማን ነው ብላ ራሷን እየጠየቀች ነው። ነገር ግን በስተ መጨረሻ ላይ አብረን እንከታተላለን እናንተው። ይሄንም ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱን በጣም ደስ ይለናል። በስተ መጨረሻ ላይ ደግሞ ዳኒ አባባ እግር ላይ ዛሬ ብቻ ነው እዚህ ቤትም የምገኘው ለዛሬ ብቻ መውጣቴ ነው። ከእንግዲህ በኋላ ስለምና ስለማንገናኝ እባክህ አባባ ይቅርታ አድርግልኝ ብሎ አባባን ሲጠይቀው ነበረ። አባባ ደግሞ እሽም አላለውም፣ ምንም አላለውም፣ ተነስም አላለውም፣ ዝም ነው ያለው እሱ ደግሞ በመካከሉ ተነስቶ ነው የሄደው። እንግዲህ ዳኒ ደግሞ የት እንደደረሰ አብረን እንከታተላለን። እንግዲህ ቱቱና አባባ ደግሞ አብረው እየቆሙ ቱትዬ አይዞሽ፣ አባትሽ ነኝ፣ እደርስልሻለሁ ብሎ ሽማግሌው ቱቱን በግድ እያወጣጣት ነው። ቱቱ ደግሞ በድንጋጤ ሁሉም ሰው ስላወቀባት ካለጥን እያፈቀረችው እርም ብላ ፍቅሩ ብን ብሎ ነው የሄደላት። እንግዲህ ሁሉም ሰው ደነገጠ። ላይክ እያደረጋችሁ ምን ልንገርሽ ወይስ ልናገር? የፈለኩትን መገመት አቃተሽ ወይስ ደግሞ ሌላ ብዙ ክፉ ነገር ሰርተሻል?